አብርሽዬ አንድ እኮ ሴት ልጅ ማለት ነው። ሴት ልጅ መጀመሪያ ቤቴ ቤቴ ትላለች፣ ብዙ መስዋዕት ትከፍላለች። ትዳሬ ትዳሬ ትላለች፣ ብዙ መስዋዕት ትከፍላለች። ለወደደችውም ጥግ ድረስ መስዋዕት ትከፍላለች። የሆነ ሰዓት ግን ልቧ ከቆረጠ ልክ አሁን ሩታን እንደምታዩት ቤተሰቦቼ ወደ ቤቷ አይደለም፣ ያንን ሰው እንዲነካትም እንድታየውም አትፈልግም። የእውነቴን ነው ምላችሁ። ዛሬ ላይ አብርሽ ማለት ነው ቡሩክን ከቡታጀራ ድረስ ይዘመተ እውነቱን እንዲያወጣና ሩታ ወደ ቤት ትመለስ ማትመለስ እውነቱን እንድታውቅ ያደረክበት መንገድ ሩታ ታምናለች ብሎ ማሰብ ለኔትንሽ ትንሽ ይከብደኛል፣ ለመሰለ በእርግጥ ሁላችንም እናውቃለን ከነፂ ጀርባ እነዚህ ልጆች ነበሩ፣ ብሩኪቱ በተለይ እሱ ነበረ እንዳለውም ደግሞ እንደተናገረውም እሷ ያመጣችውን ነገር ላይ እየጨመሩ እያቀናበሩ ብዙ ነገር ሲሰሩና የእናንተ ትዳር ዛሬ እዚህ ሌላም ነገር ሩታ በእርግጥ በነፂ ብቻ ሳይሆን ሌላም ነገር ልቧስጥ ያለ ይመስለኛል፣ ተደራርቦ ነው ዛሬ እንዲህ እንድትቆርጥ ያደረጋት ማለት ማለት ነው። ግን ቢሆንም የነ ብሩክም እጅ አለበት። ዛሬ የእናንተ ትዳር ንፋስ እንዲገባበት ዛሬ እንዲሆን ያደረጉት እነ ብሩክ ዩቱብ ቻናልም ለዚህ ተጠያቂ ናቸው። ዛሬ መጥቶ እኔ እኔን ጥፋተኛ ነጺህ ስታመጣ እንዲ እንዲ ስትለን እኛም እያቀናበረን እየጨመረን አዲስ አበባ ድረስ እንድትመጣ አደረጉትም እነሱ ናቸው። ይሄ ታወቀ ኮነ፣ ሁላችንም እናውቃለን። ነገሩ ሁሉ ድራማም እንደሆነ የቆየ ፋይልም ቢሆን ነገሮቹ ድራማ እንደሆኑና ለዚህ ደግሞ የሰው ግፊት እንደነበራት ለሁላችንም ግልጽ ነው፣ አይደለም ለሩታ ማለት ነው። ግን አንዴ ሴት ልጅ ልቧን ከአዞረች አዞረች ነው። በሩታ ራሱ ማየት ትችላላችሁ። እና በዚህ አጋጣሚ ሩታ እየወጣም ወረደም እውነቱ ተጋለጠም አልተጋለጠም የኔ ቆንጆ ትናንት ብያለው። ቅመሞች እየለመኑች ነው። አንድ እድል ሰጠሹ ወደ ቤትሽ ብትመለሺ ደስ ይለናል። ግን የልብሽን ስብራት በደንብ ይገባናል። እናቃለን። ልብሽ ተሰብሯል፣ በደንብ ተሰብሯል። አብርሽ በደንብ ገፍቶሻል፣ የእውነት ገፍቶሻል። መግፋት ማለት አልጋ ላይ ከሌላ ሴት ጋር መያዝ ማለት አይደለም። ልክ አብርሽ እንዳለው ጠጥቶ ገብቶ ደብደብ አይደለም። በብዙ ነገር እሷን አለመረዳት፣ ጊዜ አለመስጠት፣ ነገሮችን ቀለል አድርጎ ማየት ዛሬ አብርሽ ዋጋ እንዲከፍል አድርጎታል። ዋጋም እየከፈለ ነው። አንቺም ደግሞ በደንብ አርገሽ ቀጥ ተሽንና ሩታዬ፣ ሁሉንም ነገር ፋይሎች ዘግተሽ ይበቃሻል። ነገ ወደ እናንተ የሚመጣ ሲፈልግም ሆነ ሳይፈልግ፣ ፈለገም አልፈለገም ወደዚህ ምድር የሚቀላቀል ልጅ እያመጣችሁ ነውና እንደ ታሪካችሁን ሁሉ ደበቅ አርጋችሁን ለነገራችሁን ገበናችሁን ሁሉ ወደ ሚዲያ ባታወጡና ሩታ እያንዴም ላንዴ እና ለመጨረሻ እድል ሰተሹ ይቅርታ በታረጊለት ሩታ በጣም ደንድናለች ቤተሰቦች ልቧ አዎ በጣም ተጎድታለች የተሰበረ ልብ ነው በጣም ፍቅሯ ላይ በጣም መስዋዕት ከፍላለች ሩታ የእውነት ነው የምላችሁ ለአብርሽ ሩታ ስማ፣ በጣም ዋጋ ከፍላለች። ብዙ ነገር ተብላለች እና ያንን ሁሉ ተብላ እዚህ ደረጃ ደርሳ ነበረ፣ ግን ደግሞ እንደ ነጽ ያሉ ነገሮችና እንደ አብርሽ ችለተኝነት ዛሬ ትዳራቸው እሷ ወጥታ ከቤት ውጭ እንድትሆን አድርጓታላል። ችልተኝነት ምን ያህል ዋጋ እንደሚያስከፍል ለብዙዎቹ ትምህርት የሚሆን ነው። አብርሽ በትንሽ ጊዜም ቢሆን ችላ ባይነቱ ዛሬ ላይ ዋጋ አስከፍሎታል ብዬ ነው ማስበው። ና ሩታዬ ደግሞ ያው ቅርታ እርገሽለት ወደ ቤት ብትመለሽ የኔ ውድ፣ ከፋም ለማ የልጅሽ አባት ነው። ነገ ለልጅሽ የሚቀመጥ ታሪክ ያስፈልጋል። ና ይህን ምዕራፍ ዘግታችሁ ያው ለተመልካችም ያው ክብር የሚባል ነገር አለ አይደል? ቤተሰቦች እና ቤተሰብም እኮ በእናንተ ምክንያት ተጨነቀ። ቤተሰብ ማለት የስጋ ቤተሰብ አይደለም። እናንተን የወደዱ አክብሯቸው፣ ወዷቸው፣ የእናንተ እናንተን የሚያዩ ስትጨነቁ አብረው የሚጨነቁ በራማማ ስትጨነቁ አብረው የሚጨነቁ ስትደሰቱ አብረው የሚደሰቱ ብዙ አሉና እነሱም አብሯችሁ እየተጨነቁ ነው እና ግዴታ ስጋ ቤተሰብ ብቻ አይደለም የሚጨነቀው። ወደውና ፈቅደው የሚያዋችሁ የሚያከብሯችሁ፣ ቦታ የሰጧችሁ፣ ስታዝኑ አብረው የሚደሰቱ ብዙ አሉ፣ ብዙ የሚወዷቸው፣ የሚያደንቋችሁ ና እነሱም እየተጨነቁ ነው። ለእነሱም ያው ክብር የሚባል ነገር አለ ና ሩታዬ፣ ማለት ነው ወደ ቤትሽ ብትመለሽ፣ አንድ እድል ብሰጭው ለአብርሽ ብዬ ነው እንደኔ የማስበው። ቤተሰቦች ብቻ ከባድ ነው። ፈጣሪ በመሀላችሁ ይግባና አንድ ያደርጋችሁ ብዬ ነው።